ጥያቄን በኃይል ለማስመለስ ቃታ መሳብ በራስ ህዝብም ላይ ብረት ማንሳት ልክነት የሌለው ከመሆኑም በላይ ለጠረጴዛ ንግግር ፍቃድን መንፈግ ከዘመን የራቀ እሳቤ ይሆናል። እንዲህ ባለ አካሄድ ከክልሉ ህዝብ በተቃርኖ ነው ቆሞ የነበሩ የአማራ ፋኖ ህዝባዊ ድርጅት አባላት በአፍሪካ ህብረት እና በኢጋድ አደራዳሪነት ከአማራ ክልል መንግስት ጋር የሰላም ስምምነት ፈጽሟል። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት፣ የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ቀድሞ ጥያቄ ይዘን ነበር ወደ ትግል የገባን፣ ያለው ካፕቴን ማስረሻ ሰጤም የኢትዮጵያን ብሔራዊ ጥቅምና የግዛት አንድነትን በሚቃረን መልኩ ትግሉ መቀልበሱን በመገንዘባችንና በክልሉ ሁለንተናዊ እንቅስቃሴ ላይ በጎ ሚና ለማሳረፍ የቀረበልንን የሰላም አማራጭ ተቀብለናል። በዚህም ንግግርን ማስቀደም ችለናል ሲል ተናግሯል። ኢትዮጵያ እንድትበታተል ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና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 የከበረ ሰላምታ እናቀርባለሁ። የዛሬው ዕለት ለክልሉ በልዩነት የሚነሳ ነው ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸውም የሰላም አማራጭን ተከትለው ወደ ሰላም ስምምነቱ ለመጡ ወንድሞች አድናቆት ችሯል። በሰላማዊና ዲሞክራሲያዊና ህጋዊ በሆነ መንገድ ተወያይተን በዘላቂነት ችግሮቻችን ለመፍታት ያደረግነው ጥረት በእጅጉ የሚያስመካ ነው። በተለይ በእንዲህ አይነት በማይፈቅድ ሁኔታ ውስጥ ወጥተው የሰላማዊ አማራጭን መርጠው ለመጡ ወንድሞቻችን ተወያይተን በድርድር ችግራችን መፍታት አለብን ብለው ላሰቡ ወንድሞቻችን እንደ መንግስት ከፍተኛና ከፍተኛ ምስጋናና አድናቆት አለኝ። ከግጭት ማንም አያተርፍም ያሉት ርዕሰ መስተዳደሩም ለሰላም ምትጋት ግን ዋጋው ተመን አልባ ውጤቱም የጋራ ነው ሲሉ አንስቷል። በዚህ አግባብ የተቀሩትም ይህን አማራጭ ተከትለው እንዲመጡም ጥሪ አቅርቧል። በጠመንጃ አፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ ወደዚህ ውይይት ላልመጡ ወንድመቶቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸው ነው ጥያቄ አለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሜ ጥሪ ማስተላለፍ እፈልጋለሁ። በክልሉ መንግሥትና በአማራ ፋኖ ህዝባዊ ኃይል መካከል ዛሬ የተካሄደው የሰላም ስምምነት ትርጉመ ብዙን ያሉት ደግሞ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊኪ አዳዲ ናቸው። እሳቸውም ለንግግርና ውይይት በር ከፋች ነው ሲሉም ሂደቱን አንስቷል። እንደ አፍሪካ ህብረት ተወካይነቴ እንዲሰባሰቡና በአንድ እንዲመጡ ለሰጣችሁት አመራርነት እውቅና ለመስጠት እወዳለሁ። ይህ የሰላም ስምምነት የሰላም አማራጭን ለሚመለከቱና በክልሉ በጎ ሚናቸውን ለማሳረፍ ለሚፈልጉ በር የከፈተ ነው። በዚሁ አጋጣሚ የተቀሩትም ወንድምና እህቶች ወደ ውይይት እንዲመጡ እንዲሰጡ ጥሪ አቀርባለሁ። እያንዳንዱ ግጭት መቋጫ ውይይትና ንግግር እንደሆነ ያነሱት የኢጋድ ምክትል ሊቀመንበር መሐመድ አብዲ የሰላም ስምምነቱ ከሀገር በተሻገረ ለቀጠናውና ለአህጉሪቱ ትልቅ ትርጉም ያለው ነው ብሏል። ይህ ታሪካዊ ስኬት መሰረትነቱ ለክልሉ ብቻ አይደለም፣ ለኢትዮጵያ፣ ለቀጠናውና ለአህጉሪቱም ጭምር ነው። ልጆቻችን ይህን ይመለከቱታል። ከዚህ በላይም ይገባችኋል። ይህን ላደረጋችሁም ምስጋና አለኝ ፎር ዚስ ክሬጀስ ሂስቶሪክ አግሪመንት።